ስራሁይ ነው። በሚሰሩት ስራ አላልክልናለ የነሱ መከራ ለመንኩኝ፣ ፈጣሪ ሰተሁት አደራ። እንዴት ጠብቃቸው ፈጣሪ፣ እንዴት ጠብቃቸው ከሚሰራው ስራ ሰላም ጤና ስጥልኝ፣ ውድ አድማጮቼ ወንድሞች እንዴት ናችሁ? በድጋሚ በሌላ አስተያየት መጥቻለሁ። ዛሬ የመጣሁት እኔ ሁል ጊዜ ስናገር ሁል ጊዜ አስተያየት ሰጥ የምጠቅሰው ነገር ነው የምናገረው ነገር ነበረ። እኛ እንደዚህ የሚያደርጉን ከውጭ የሚመጡት ጠላቶቻችን እነሱ ናችሁ ብዬ ነበር አሁን ይሄንን ያልኩትን በትክክለኛ ከትልቁ ወንጀለኛ እነዚህን የጎዳና ተዳዳሪዎች ለዚህ ካላ ያደረሳቸው ለአቤል በወንጀል ተጠያቂ እንዲሆን መሰረት ከሆነው ከዛች ከዛች ከሌባዋ አጭበባሪ ጭራቅ ሰራተኛ ጋር አብሮ የተባበረውን ሰውዬ እስኪን እናዳምጠው ምን እንደሚል ስሙት። እኔ ራሱ ከዚህ በፊት ጎዳና ተዳዳሪ ነበርኩ። እሺ እናም ከጎዳና ላይ አንስቶ ነው ይሄ ድርጅት እዚህ ደረጃ ላይ ያደረሰኝ። በማንም ደም እና በማንም እንባ እዚህ ላይ ስለደረስ ተኩራርት የምታወራው ነገር ነው። እየኮሮ አይደለም። እኔም የዚህ ነገር ተጠቂ ነኝ እያልኩ ነው። በምን አይነት መንገድ ነው ተጠቂ ሆንኩ? ተጠቂ ስለሆንኩ እየነገርኩ ነው። እኔም በዚህ ጉዳይ ተጠቂ ነበርኩኝ። ግን አማራጭ የለኝም። በቃ ገባው ከዚያ ይህንን ነገር እንዳደረግ አስገደዱ። እነማን ናቸው የሚያስገድዱ? ፈረንጆቹ ናቸው፣ እየነገርኩ ነው። ፈረንጆቹ ናቸው። ይሄ ድርጅት በኢትዮጵያውያን የተቋቋመ መሆኑን አዳምጠኝ፣ እውነታውን እየነገርኩ ነው። መጀመሪያ እመልስልኝ። ይሄ ድርጅት በኢትዮጵያውያን ተቋቁሞ እዚሁ ለኢትዮጵያውያን የሚረዳና የሚያበላ ድርጅት መሆኑን ነው የሚገልጸው። የእኔ ወንድም እየነገርኩህ ነው። በቃ አሁን በህግ የምንሄድ ከሆነ እየነገርኩ ነው። አግባብና ስርዓት ባለው መልኩ እየነገርኩ ነው። በቃ ነገርኩ። ያንን ነገር ተፈጠረ። እኔም ከዛ ግዴታ ስለሆነብኝ ወደዚህ ስራ ገባው። ከጎዳና ማን ያነሳ? እነሱ ናቸው ያነሱኝ። ከዚህ በፊት እንደኔ የሚሰሩ ሰዎች ነበሩ። ከዚህ በፊት እንደዚህ አነሱኝ እኔን። ከዛ በኋላ እኔ ተተካው። እነሱ ያው እያሉ እያሉ ከዚህ ስራ ይወጣሉ፣ ከኢትዮጵያ ይወጣሉ። ህይወታቸው ሲያልፍላቸው ብዙ ቦታ ተሸሽገው ያሉ አሉ። ዋነኛ ስራችሁ ምንድን ነው? ዋነኛ ስራችን ሰዎችን ከጎዳና ላይ አንስቶ እዚህ ባለን ድርጅት ውስጥ አምጥቶ ለሁለት ወር እንድናበላ ግዴታ ይደረግብናል። ስም ሽፋን ያደረጋችሁት፣ እናበላለን የሚባለውን ነገር ለሁለት ወር ትጠቀሙታላችሁ። ሁለት ወር፣ ከዛ በኋላ አሰልጥኑ ተብሎ በተሰጠን ትዕዛዝ መሰረት አሰልጥነን ወደሚላክበት ቦታ እንልካለን። ወንዶችም ሴቶችም አሉ። ምን ነው የምታሰልጥናቸው? ወንዶቹን ብዙ ጊዜ ቦዲጋርድ እንዲሆኑ በጣም ስፖርት ማሰራት፣ በጣም የተለያዩ ነገሮችን ማሰራት፣ ሴቶቹን ጽዳት ማሰራት። ያልከኝ ያለው ወንዶችንስ አሰልጠናቸው ቦዲጋርድ አደረኩ። አንድን ሴት ጽዳት ማስተማር ይሄን ያክል እናንተ ፕሮሰስ የሚያደርግባቸው ነገር ምንድን ነው? ይኸውልህ ወንድሜ፣ እኔ ጽዳት እያልኩ ያለሁት እንደዚህ አንተ እንደምታስበው አይነት ጽዳት አይደለም። እንደዚህ እንደ ቤት ጽዳት እንደምናምን የመሳሰሉ ጽዳቶች አደሉ። ወንዶቹ ሰልጥነው በስፖርት ከሰለጠኑ በኋላ ብዙ ነገር እንዲያደርጉ ይታዘዛሉ። ማንኛውም ነገር ሊሆን ይችላል። ያን ሰው ወደዚህኛው ላይፍ ለማምጣት ብዙ ነገር ይደረጋል። አሻፈረኝ የሚል ይኖራል፣ ካለፈለት በኋላ ከዚህ ድርጅት ልውጣ የሚል ይኖራል እና ያ ሰው በሚጎዳበት ሰዓት ያንን መረጃ እንዳይኖር ማጽዳት ሁኔታዎችን፣ ምንም መረጃ እንዳይገኝ አድርጎ ሁሉንም ቦታ ጽዶ አድርጎ መገኘት አለባቸው ሴቶቹ ለምሳሌ ደም ሊሆን ይችላል እንደዚህ እንደምታስበው ዝም ብሎ ቤት ማጽዳት ምናምን አይደለም። በጣም ከባድ ከባድ በሚባል ሁኔታ ነው ያሉት። እነዚህ ሴቶች አንድ ወንጀል የተሰራበትን ቦታ ምንም አይነት ወንጀል እንዳልተፈጠረ ከነበረው በላይ ጽዱ አርጎ ምንም አይነት ነገር እንዳልነበረ አርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት። ስለዚህ እዛ ሴቶች ራሳቸውን አደጋ ላይ ጥለው ማንም የሰራው ወንጀል እንዲያጽዱ ታደርጋላችሁ ማለት ነው። ሰማችሁ። እንግዲህ ይሄ ልጅ ይሄ ሰውዬ እሱ ራሱ እንደተናገረው የጎዳና ተዳዳሪ ነበር፣ ግን አስገደዱኝ፣ ነጮች አስገደዱኝ። ያናስ- አስገደዱኝ እንዴ! በሀገራችን ላይ መጠው ሌላ ሰው የሌላ አገር ዜጋ ሲያስገድደን እንግዲህ ይታያችሁ አገራችን ላይ እነሱ መብት ኑሯቸው በዚህ መልክ ተደራጅተው የራሳቸውን ሰው ሲያስገድዱ አይገርመም፣ አይገርመም? በጣም ነው የገረመኝ። እነዚህ ሰዎች ምን ያክል እጃቸውን እንደሰደዱ ይሄን የሚያሳየው ይሄ በእርዳታ መልክ። እኔ ሁሌ እናገራለሁ፣ መንግስት ምንድን ነው የሚያደርገው? ፍቃድ የሚሰጣቸው ሰዎች አንዳንድ ጊዜ ፍቃድ ሲሰጥ ተጣርቶ ነው መሆን ያለበት። ያንን ፍቃድ ከመሰጠቱ በፊት በተለይ በእንደዚህ በእርዳታ መልክ የሚገቡ የሚሰሩ ሰዎች በጣም ባግራውንዳቸው መጠናት አለበት። ይሄ ሰውዬ ቁጭ ብሎ እየተናገረ ነው፣ እየሰማችሁት ነው። እኛ ሃይማኖትን ማጥፋት ስድስት ስልሳ ስድስትን ልናስፋፋ ተደራጅተን የገቡ ሰዎች መሆናቸውን እያሳወቀን ነው። ተፋሰሱ ገንዘቡ እንደ ልብ እየተረጨ እንደዚህ እያደረጉ ያሉ አገራችን ላይ ነው። ተመልከቱ፣ እነዛ ሰዎች ምን እነዛ ልጆች ምን እያደረጓቸው ነው? ይሄ ነው የሚያሳስበኝ። ልጆቹ ወጣቶች የት ሄዱ? ይሄ ነው የሚያሳስበኝ። እኔ እራሴ የተሰጠኝ ሚሽን አለ። ምንድን ነው? እኔ እነዛን ሰዎች አንስቼ እዚህ ጋር ድርጅት ውስጥ ወስጄ መግቤ ከጨረስኩኝ በኋላ አሰለጥናቸዋለሁ። እንደነገርኩ አሰልጥኜ ከጨረስኩኝ በኋላ ሁሉ ለሁሉም ነገር ደርሰዋል፣ ብቁ ናቸው ብዬ ሳስብ? እንደነገርኩ ለሊያ ነው የምሰጣት። እዚ ጋር ራሴን ለመሸፈን ምናምን ሳይሆን በቃ ግዴታ ሆኖብኝ እዚህ ላይፍ ውስጥ ገብቻለሁ። እናም እያደረጉ ያሉት ያንን ነው። አሁን አንተ እንደምትለው ሊያ የምትሰራቸው ስራዎች የራሷን የቻለ አላት እና ስልጥኝ ከሰጧት በኋላ ትናንትና ሲሰሩ ያገኘቸውን ነገር እየሰሩ ነበር። ከዛም ደግሞ በመቀጠል ሌሎች ብዙ ብዙ ብዙ ሰዎች አሉ። ለምሳሌ አንተን ታውቀዋለህ አቶ አንተነ ማለትም እንደዚህ አይነት የራሱ የተሰጠው ሚሽኖች አሉ። ሊያ ምን አይነት ሚሽን ነው የሚሰጣት? አቤል ወንድሜ እዚ ጋር አቶ አንተነህ የሚባለው እንዳትስት ለሊያ የሚትባለው ሰይጣን ጋራ አብሮ የሚሰራ አቶ አንተነ የሰውዬ ተናግሯል። አቶ አንተነ የሚባለውን የራሱ ሚሽን አለው። እንግዲህ ሌላ ደግሞ እየቆፈረላቸው ነው። እሷን እሷን ሲል ሌላው ሰው እንዳያመጠው አቶ አንተነ የሚባለውም ደግሞ እንደዚሁ ተመንጥሮ መውጣት አለበት። የሚቀጥለው ቪዲዮ የምፈልገው ሊያንና አቶ አንተነ የሚባለው ነው። በእሱ ስሮች ደግሞ ስንት ልጆች አሉ? አይገርምም? እቺ እህታችን እቺ እህታችን አካለ ጉዳት መሆኗ አተረፋት ነው ምለው እኔ። ያው ብትጎዳም ይሄ መሆኑ አተረፋት። የሰውን ነፍስ ሲጠፋ ከዛ ውስጥ አለመሆኖሯ ፈጣሪ ወዳታል። በእውነት ነው የምላቸው እነዚህ ሰውነት እውነት የሚረዱ ቢሆኑ እንደዚህ አካል ጉዳተኛ ናት ብለው እንደዚህ ያደርጋሉ። እነሱ ሀሳባቸው እየተጎዱትን ለመርዳት ሳይሆን እንደተናገረው አሰልጥነው ገዳይ ለማድረግ ነው። ተመልከቱ፣ ሀገራችን ላይ እንደዚህ ይደረጋል። እረ ጉድ ነው። ሊያ የሚሰጣት ሚሽን እኔ ካሰለጠንኩኝ በኋላ ብዙ ሰዎችን እንትን ማድረግ ነው። እየወሰደች እንደዚህ የማይስማሙላትን ምናምን ሰዎች እያስወገዱ የምናሰልጥናቸው ወንዶች እያስወገዱ ሴቶቹ ያንን ቦታ ጽድት አድርገው የተወገዱበትን ቦታ በማጽዳት ከዛ በኋላ በማይታወቅ ቦታ ላይ እየወሰዱ መጣል ነው ስራቸው። ለመስማት ለመስማት የሚከብድ በአንድ ሴት እንደዚህ አይነት የዚህ አይነት ጭካኔ ሰዎቹን መጣል አስወግዶ መጣል አይከብድም። በስነ ስርዓት እኳን እንዲቀበሩ አያደርጓቸውም። እንደሰማ ነው የሚያፈቅራትንም ስላልተስማማች አድርቀዋለች። ምን አይነት ጭካኔ ነው? እኔ ይሄ ሰይጣን በውስጧ የገባ የቆሞ የሚሄድ ሰይጣን ናትች። አይከብድም፣ ይህንን ልጁ ራሱ ሲናገረው ምንም አይመስለውም። ገብታቸዋል፣ በቃ ተዋህዶታል። ይሄ ነገር ነፍስ በቃ ተዋህዶታል። ምንም እየከበደው አይደለም። በጣም ያሳዝናል። እንዴ ወገኖቼ፣ የኤች አይ ቪ እኮ የቅርብ ቀን ትውስታችን ነው። በእርግጥም አሁንም አለ፣ እንደዛ ባይስፋፋ ከየታ መጣ ነው ከየታ መጠ ነው ከነሱ ከሆናችሁ በምንም በምንም እየገቡ ለበሽታ ይሰጡናል በስንዴ መልክ ስንት አይነት በሽታ ሰጡን ትክክለኛ ያልሆነ ስንዴ ሰጠው ስንቱን ሰው ነው ለስኳር በሽታ ያዳረጉት የማይሆን ዘይት ሰጠው ስንቱ ሰው ነው የኮሌስትሮል በሽተኛ ያደረጉት ኢትዮጵያዊ ሰው ስንት ሰው ነው አሁን ኩላሊቱ የማይሰራ ስንት ወጣት ነው የታመመው ስንት ወጣት ነው በድራግ ደንዝዞ እህቱን እናቱን የሚደፍረው ስንት ወጣት ነው ቤት ይቁጠረው። እና መንግስት ይሄን ነገር ማጥራት መቻል አለበት። የህዝቡ ኃላፊነት እስካለበት ድረስ ወረድ ብሎ ያንን ነገሮችን ማጣራት መቻል አለበት። እነዚህ ጋዜጠኞች ስንቱን ጉድ ያውጡት። ስንቱን ጉድ ይውጣ። ጭራሽ ኮ ፍቃድ ተሰጧቸው በሃይማኖት ስም እኛ አጥፊያችን ነው። ሰው ካጥፊው ጋር ይኖራል። እነዚህ ሰዎች እኮ እየነገሩን ነው። እንዲሁ በቀላ በአፉ ሲናገር እንኳን የማይከብደው ማስወገድ ነው። እናንተዬ ኧረ ምንድን ነው የሚባለው? ማስወገድ ነው። ነፍስን እየነጠቁ እየሚኖሩ ከጎናች። እንዴ ምን አይነት ጉድ ነው? ሰይጣንን እመኑ ካልሆነ ትሞታላችሁ፣ ካልሆነ ይወገዳሉ። የራሱ ንግግር ነው። እስኪችን ቃል ስሟት ራሳችሁ በቃ ያለውን ህብረተሰብ ከሃይማኖቱ እያስለቀቁ ወደ ስድስት ስልሳ ስድስት ሆኑ እያልኩ ነው። እንደነገርኩ እነዚህ ሰዎች የኢትዮጵያ ነዋሪ አይደሉም፣ ከውጭ የመጡ ናቸው። እንትን ካሉ ራሱ እነሱ ከፈለጉ ይሄን ይሄን ሰው አምጣ ብለው ራሱ እኔ የምለው ግን እኔ በእውነት ነው የምላችሁ መንግስት ራሱ ያልተገነዘበው ነገር አለን ይመስለኝ እዚህ ከውጭ ተገዝተው እንደዚህ አሰልጥነው ቦዲጋርድ አድርገው ለመግደል የመግደልን እንትን አሰልጥነው ምንስ የምናሳውቃቸው ነገ መንግስት ጋስ ለመንግስት ለመገልበጥ አለመደራጃቸውን እሱ እሱ መንግስት ያልተረዳው እሱ ምንድነው፣ አራት ኪሎ መጥተው እስከንኳኩ ድረስ ነው። ከውጭ ህዝቡን ከጨረሱ በኋላ ነው እነሱ መንግስት ጋር መሄድ የሚችሉት። እንደዛ ብዬ ነው የማስበው። እንደዚህ እንግዲህ ከመንገድ እየለቀሙ መቶ ሰው በአንድ ጊዜ ከለቀሙ ምን ቀራቸው? እነሱ ደግሞ እንደዚህ እየተደራጁ ሌላውን ንፁህን ሰው እየሰበሰቡ ናቸው እና ምንድን ነው እኔ ግራ ገባኝ። ምንድነው አሁን ደግሜ ደግሜ የምናገረው መንግስት ምን እያደረገ ነው? በእውነት ነው የምላችሁ፣ እንደ እኔ ግራ ተጋብታችኋል። በዚህ ያክል ድረስ ሲደራጁ ሰውን እንዲያጠፉ ነው እኮ ያደረጓቸው ያሉ። የሰውን ህይወት እንዲቀጥፉ ካላመንክ ወደ ሞት ይፈረድባል፣ እንደዚህ እየተባለ አገራችን ላይ። በእናታችሁ አሁን ማን ያምናልኒ? ለሰው ለሌላ ሰው ብናገር የሚያምነኝ እንኳን አይመስለኝም ይሄን ንግግር ከዚህ ወንጀለኛ ቁጭ ብሎ የሚናገረውን እኔ ደግሜ ብናገረው ሌላ ሰው የሚታመን እንኳን አይመስለኝም ንግግሩ። ተመልከቱ፣ ህግ ባለበት ሀገር ደካማ ጎናቸውን እየተሰበሰቡ ወጣቶቻችን ለእንደዚህ ፕሮፌሽናል ለመግደል ለመግደል። አያሳዝንም? ወገኖች ይሄ ነገር አያሳዝንም? በእውነት ነው ምላችሁ። እኔ ይሄ ድሮን የሚባለው ነገር እነዚህ ጋር ነበር ጠብ ጠብ ማድረግ የነበረበት። ለምን ሌላ ቦታ እየወሰደ ገንዘቡን ያጠፋል? እነዚህ ጋር ነበር ጠብ ጠብ ማድረግ። እነሱ ናቸው ሀገርን እያጠፉ ያሉት። ስንት ወጣቶቻችን በድራግ በምናምን ሴቱን እየቀየረ ወደውን ወንዱን እየቀየረ ወደ ሴት ያስቸገሩ እነዚህ ናቸው። የዚህ ቢጤ ከነጮቹ ጋር ለምንድን ነው እያንዳንዱ የሚገቡ ነጮች ታይቶ ቪዛቸው የማይሰረዘው? እንዴ አሁን አይደለም እኮ ከዚህ በፊትም ስንቴ ነው ነጮች ናቸው የሚባል እኮ ሰምቻለሁ። ከዚህ በፊት ወገኖች፣ የምትሰሙት የሚሰማ ሁሉ ለጆሮ የሚከብድ ነው። በእውነት ነው የምላችሁ። ምንድን ነው ይሄ የከተማ ልማት ምናምን እየተባለ ለማን ነው? ለህዝቡ ነው? ለማን ነው የሚለማው? እንዴ ህዝብ እኮ እየለማ አይደለም፣ ህዝብ እየጠፋ ነው። ምንድ ነው ወይዘሮ አበቤ ከተማውን ማልማት አቅትተው ህዝሙ ህዝቡ እንዲለማ በትክክለኛው እንዲታነጽ ቢሆን ቢያደርጉ ደስ ይለኛል። በእውነት ነው የምላችሁ ሰው በዚህ ጉዳይ በዚህ ነገር እየተገደደ እናት ልጇን እያጣች ቀባሪ እያጣች በሱስና በመጥፎ ነገር እየተበከሉ የሰው ህይወት የሰው ነፍስ ሰው ነፍስ አይመስላቸው እየቀረ በአሽሽ በምኑ በስንቱ በማናቀው ነገር ወገኖቻችን ወንድሞቻችን እህቶቻችን እያለቁ አገር ማልማት ማለት ምን ማለት ነው? ፎቅ መደርደር ሱቁ ቢደረደር ፎቁ ቢደረደር ምንድን ነው ጥቅሙ ምንድን ነው? አንድ ሰው ፈጣሪን የማይፈራ ከሆነ ሰይጣንን ካመነ አንድ ቀን እኮ ያቃጥለዋል። ምንድን ነው ጥቅሙ? በእውነት ነው የምላችሁ። ዝም ብዬ ቁጭ ብዬ ሳስበው መንግስት ማንን ነው የሚያለማው የሚለው ነገር ደግሞ ደግሞ መጣልኝ። ወጣቱ እያለቀ ነው። እነዚህ ሰዎች ተደራጅተው የራሳቸውን ስራ እያስፋፉ እያለሙ ነው። ምንድን ነው ወገኖች? ምንድን ነው ይሄ ነገር? ምንድን ነው? ዕረ፣ የመንግስት ያለህ እንደዚህ በዚህ ደረጃ ከባለፈውም ብያለው። እኛ ስላልተገዛን ነጮች እንዳሰቡት ሌላ ቦታ ሁሉ እንዳደረጉት የእኛ የእነሱ ወጥመድ በእነሱ ባርነት ስላልተገዛን ገዛናቸው ብለው ፋይል ላይ ስላልመዘገቡን ስለሚቆጫቸው፣ ስለሚያናድዳቸው በሌላ መንገድ እየገዙና ያሉት በሌላ መንገድ እየተገዛን ነው። አይገርምም። በጣም ያማል። ስንት ስንት አባቶቻችን መስዋዕት የሆኑበት ለኛ ነጻነት እንደ ልባችን ኮራ ብለን ያልተገዛች አገር ብለን እኛ ቀርቶ አፍሪካን ሲኮሩብን አይገርምም። ተመልሰን እኛ ጭቃ በገዛ ወገኖቻችን፣ በገዛ ወንድሞቻችን፣ በገዛ እህቶቻችን ሁለተኛ ባርነት ስንገባ እነዚህ ልጆች ያያቸዋቸው ለመግደር የተዘጋጁት በትክክለኛ ጭንቅላታቸው አይደለም። እነሱም እንደተናገሩት ከዛ ውስጥ ካሉበት ማጥ ለማውጣት በጣም ችግር ነው። የትኛው ክሊኒክ ነው የትኛው የመንግስት ድጋፍ አግኝተው ነው እነዚህ ሰዎች ከዚህ ድራግን ነፃ የሚወጡት? ቀላል እንዳይመስላችሁ። እና አገር ወገን እየጠፋ ምንድን ነው የሚለማ ምንድን ነው የሚለማ ድፍር ብሎ ሰይጣን እንዲያምኑ ህዝቡም ማድረግ ነው እያለን ጆሯችን እየሰማ እንዴት አይነት ነው ወይስ ወሬ ወይ አይደርሳቸውም የኢትዮጵያ ባለስልጣኖች ወይስ እነሱ ሳሉበት ይሰማሉ ወይስ ደግሞ እነሱም ራሳቸው አማኝ ናቸው ስለዚህ ድሃውን ምን ከነሱ ጋር ሰብስቦ የገንዘቡ ምንጭ ሰይጣን መንገድ ስለሆነ ብለው ወደዛ እየመሩና ያሉት ወገኖች በጣም ያሳዝናል። ለማንኛውም በመጨረሻ ደግሞ ይችን ሙዚቃ አዳምጦ፣ ለዛሬው ስላዳመጣችሁኝ በጣም አመሰግናለሁ። የምትሰጡኝ አስተያየት በእውነት ነው ምላችሁ፣ በጣም ደስ ይላል። የብዙዎቻችሁ ሀሳብ ከሀሳቤ ጋር ይመሳሰላል። ከልብ አድርጌ አመሰግናለሁኝ። አሁንም ሁሌም የእናንተን አስተያየት ና የእናንተን ድጋፍ ፈልጋለሁ፣ ጠብቃለሁ። በሌላ አስተያየት ተመልሽ እስክገናኝ በሰላም ጠብቁኝ፣ በሰላም ቆዩኝ። ባይ ወይ አገር

ላቸው አዘዙበት ሞት አዘዙበት ሞት። ይህ ወንጀል ተስፋፍቷል፣ መንግስት ሊገባበት መንግስት ሊገባበት አቤል ምን ያድርገው በስንቱ ይተምድ ልሁልስምን ያድርግ በስንቱ ይተምድ የዘንድሮ ጉድነው ለጀሮ የሚከብድር፣ መንግስት አንድ ይበለን፣ ቪሳ ያስወግድ። ሀገሪ ወገኔ በስንቱ ይጎዳ በረሃብ በጽሙ

ፈጣሪ እንዴት ተብቃቸው ከሚሰራው ሥራ